ኮንግራ ኮንግራ ብለናል። እንግዲህ ዛሬ ፍቅር እንግዲህ በትልቅ ነገር ሰፕራይዝ ተደርጋለሽ። በጣም ደስ ይላል። እንግዲህ ፕራንክ፣ የእናንተ የይቱ ነገር ፕራንክ ነው እንዳትሏት እንጂ፣ እውነተኛ ከሆነ ያው እንግዲህ ይህ ስጦታ ትልቅ ስጦታ ዝም ብሎ አይደለም፣ ትልቅ ትርጉም የያዘ ስጦታ ነው ማለት ነው። ሲቀጥል ደግሞ እንግዲህ ፎፊ ከባድ ጸብ እንትን እያለ እየተጨቃጨቀ ነበረ። አንዳንዴ ምን አለ መሰላቸው የወደቀውን ሰው ሰው ሲያነሳው ወንዶች አትወዱም፣ ለምን እንደሆነ አላውቅም። ቢያንስ ለምን አለሽ እንግዲህ ፎፊዬ እየዘለለ ነበር። ሰላም ሰላም፣ ውድና የተከበራችሁ አድማጭ ተመልካቾች፣ የቤተሰቦች ጓደኞች፣ በአጠቃላይ ሰው ዘር በሙሉ ሰላማችሁ እንደምደራሽ። አንድ ሰማይ ኮከብ ቪዲዮ እንግዲህ ላይክ፣ ሼር፣ ሰብስክራይብ በማድረግ አበረታቱ ውዶች። የዛሬ ይጀላችሁ በጣም እንግዲህ ስለ ፍቅር ነው እንግዲህ ፍቅር መኪና ስለተሰጠሽ ፎፊ እያበደ ይገኛል ማለት ነው መጀመሪያ እንታረቅ እምቢ፣ ሰው ሲያነሳ ጭቅጭቅ ነገር። ኧረ በስመ አብ ኧረ ተው! ግን ወንዶች የት ነበራችሁ መጀመሪያ? እንዲህ ሰው ህይወቱ ሲቀጥል መጨቃጨቅ ዝም ሲል አለመታረቅ፣ እግዚአብሔር ይገስጽላችሁ ማርያምን። አሁን የቡታጅራ ልጆች ካለ ጭቅጭቅና ካለ ነገር ሌላ ሙያ የላችሁም። አይ ምን ነው ሸዋ ምን ወጭ ማለት ነው ጭቅጭቅና ነገር የሰይጣን እንጂ ለሰው አይደለም። ስለዚህ ለምን ትናቆራላችሁ? ስራችሁን በስነ ስርዓታችሁ እየሰራችሁ እፎይ ብላችሁ ህይወታችሁን አትመሩም እንዴ? ስለዚህ ታረቅ፣ አልታረቅም። ሰው ሲያነሳ ነገር፣ መከራ፣ ጭቅጭቅ